አሰላሙ አሌይኩም ወረሕማቱላ ወበረከቱ። ውዲ ሙስጠፋ ዩትዩብ ተከታዮች ዜናችሁ ሰላም ናችሁ? ለና አልሐምዱሊላህ። እኔ ያው ብን ይባላለሁ፣ ደግሞ እንደምታወቃቸው ነው። ዛሬ የመጣ ነው። ያው ሙስጠፋ ታውቁታላችሁ። ካሁን በፊት ብዙ ቪዲዮች ሰራ ነበር፣ አብዲ ደረሳው ጋ ማለት ነው። የሱ ቻናል ነው ቪዲዮ መስራት አልቻለም እና ካሁን በኋላ እኛንን የምንሰራበት አበረታቱ። ያው ኢንሻአላ። አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ሙስጠፋ ቤተሰቦች እንዴት ናችሁ? እኛ ደህና ነን አልሐምዱሊላ። ያው ኢብሮ ነግሯችኋል። መጀመሪያ እኔ ማለት አይጠበቅብኝም። እኛ ልብጻችን ላይ ሰማችሁ ይችላል በስልክ ነው የምንቀርጸው ማለት ነው እና እኔ ይሄ ተባለለ ነው እና ኢንሻላህ ቀጣይ ቪዲዮ ማለት ነው። በአዳዲስ ቪዲዮች እንመጣለን። ለማስታወቂያ ያክል ነው። ሁባስራበእላእና ደግሞ የምንፈልገው እን አበረታችሁ ነው። ላይክ ሼር፣ ሰብስክራይብ፣ ኮሜንት ማስተያየት ስጡን። ያው አይከፈልበትም፣ አበረታችሁ ነው። ወደ ማስተያየታችሁ ለእኛ ትልቅ ነገር ነው ማለት ነው የሁለቱ ባዲስ ነን አበረታች ትልቅ አድቫንቴጅ አለው። አበረታትም፣ ላይክ ሼር አድርጉ፣ ሰብስክራይብ በሉ። ቻናሉ ሙቷል። ያው ብዙ አመት ነው ከሰራበት፣ የመጨረሻ ቪዲዮ ሁለት አመት ምናምን ነው የሚለው እና እንዲነሳ ያው እንትና ቪው ምናምን ስለሚያስፈልግ ደሞ ሞኔታይዜሽኑ ተነስቷል እና እስቲ ሼር አድርጉ ኮሜንቱን በቃ ማንኛውም ነገር ዋጋ አለው። ያንን ሰው ጋር እንዲደርስ ያደርግ። አልገባችሁ እና አበረታችሁ ሊሰጥ እንሻላ። ካሁን በኋላ ደግሞ ቁም ነገር አዝናኝ ነገር እንለቅላችኋለን። ደግሞ አብዲ ደረሰው የሱ ጓደኛ ነው፣ ታቆታላችሁ። እንደም እሱ ጋር ነበር የሚሰሩት ያው የመዳም ቅመም የሚለው አሁ አብዲ ደረሰው የሱ ጓደኛ ነው፣ ቻናሉ የሱ ነው እና ካሁን በኋላ ያው በተለያየ ምክንያት እሱ አልሰራም ስላለ ያው ዝም ብሎ ከሚቀመጥ በላን በሚል እኛን ሰራበት። አዎ ኢትዮጵያ ስለሆነ አለው ገጠር ነው ኔትወርኩ ታወቂያ ነው ኢትዮጵያ ተቀመጠ እና እሱ ደህና ነው፣ ያው ሰላም ይላል። ቤተሰብ ቢመጣ ራሱ ቢሰራ ቪዲዮ ደስ ይለው ነበር የምር። እሱም ወደ ሚዲያ መውጣት ይፈልገዋል ግን አልተመቻችለትም፣ በቀልሽ እና ለዛ ነው ቤተሰብ በረታቱም ላይ አድርጉ። ኮሜንት እና እናመሰግናለን። ኢንሻላህ ቀጣይ ቪዲዮ እንገናኝ።